በላይ የሰው ዘር ሁሉ አዳኝ ጌታ ክርስቶስ ነው። ወዳጆቼ የዛሬ ማለዳ ለነፍሳችሁ ድነት ክርስቶስ ያስፈልጋችኋል። ሰው በጌታ በኢየሱስ ያምን ጌታ ክርስቶስ ሲያምን ዘላለማዊ ድነት ይሆንለታል። ወዳጆቼ ያለ ክርስቶስ ጨለማ ነው። ክርስቶስ የዓለም ብርሃን ነው። በጌታ በኢየሱስ ስታምኖ በህይወታችሁ የሚሆነው የህይወት ብርሃን ነው። ይህ ብርሃን የተዋረደው ከከበረው እንድትለዩ ይረዳችኋል። ወዳጆቼ ከዲያብሎስ ጋር እንዳይፈረድባችሁ ዛሬ ተብሎ ሲጠራ ሳለ ወደ ዘላለማዊ ግዛት ወደ ክርስቶስ ተመለሱ። ኢየሱስ የዘላለም ህይወት ነው። መዳን በሌላ በማንም የለም ከሰማይ በታች ከምድር በላይ ለሰው ዘር ሁሉ አዳኝ ጌታ ክርስቶስ ነው። ሰው በጌታ በኢየሱስ ሲያምን የህይወት ብርሃን ይሆንበታል። ክርስቶስ ኢየሱስ የሕይወት ብርሃን ነው። መድኃን የዓለም መድኃኒት ነው። ታዲያ መድኃኒቱ ወደ ነፍሳችን ሲገባ ክርስቶስ በመንፈስ ቅዱስ በልባችን ሲያድር፣ ስለ ስላለማዊ ህይወት እንዳለን እርግጠኞች እንሆናለን። ዛሬ የምንነግራችሁ ወንጌል ወዳጆቼ የዘላለም ሕይወት ጉዳይ ነው። የምድር የሚጠጻበስ መብላ አይደለም፣ የሚያርስ ጉዳይ አይደለም። የምናወራችሁ ይህ የምን ነግራችሁ የሰላም ወንጌል የዘላለም ሕይወት ጉዳይ ነው። እናንተ የተፈጠራችሁ ዘላለም ልትኖሩ ነው። ወዳጆቼ ከአዳም በወረስነው ኃጢአት ምክንያት ግን ዘላለማችንን አጥተን ነበር። ያጣነው ዘላለም በክርስቶስ ተመልሶልናል። ክርስቶስ ኢየሱስ የዘላለም ሕይወት ነው። መዳን በሌላ በማንም የለም። ከሰማይ በታች ከምድር በላይ የሰው ዘር ሁሉ አዳኝ ጌታ ክርስቶስ ነው። ሰው በጌታ በኢየሱስ ሲያምን የነፍስ እርካታ ይሆንለታል። ወዳጆቼ የነፍስ እርካታ በገንዘብ አይገኝም። ገንዘብ ዕቃ ይገዛል እንጂ የነፍስ እርካታን አይገዛም። የነፍስ እርካታ የሚገኘው

ወደዚህ ዓለም ስንመጣ ምንም ይዘናን በጣንት ምንም ይዘናንድም አንድ ይዘነው የምንሄድ ግን ተስፋ አለ! ይህም ደግሞ በጌታ በኢየሱስ የምታገኙት የዘላለም ሕይወት እምነታችሁ ነው። ወዳጆቼ ለነፍሳችሁ ዋስ ያስፈልጋታል። ክርስቶስ ኢየሱስ ብቸኛ የነፍስ ዋስ ነው። ሰው በኢየሱስ ሲያምን የነፍስ ዋስ ያገኛል። ወዳጆቼ ከዚህ ሕይወት ባሻገር ሕይወት ይቀጥላል።

ከሰማይ በታች ከምድር በላይ የሰው ዘር ሁሉ አዳኝ ጌታ ክርስቶስ ነው። ወንድሞችና እህቶች ዛሬ ታዋጅ ለመብሳችሁ ግነት ክርስቶስ ያስፈልጋችኋል። እናንተ በእግዚአብሔር የተወደዳችሁ ፍጥረቶች ናችሁ። እግዚአብሔር ይወዳችኋል፣ ግን ከአዳም የወረሳችሁት የውስ ኃጢአት አለ። ይህ ኃጢአታችሁ ይቅርታ የሚያገኘው በጌታ በኢየሱስ ስታምነው ሰው በጌታ በኢየሱስ ያመት የማይደትነት የሕይወት ሰላም ይሆንለታል። ዛሬ ሰላም ተካፈሉት። ጌታ ክርስቶስ በማመድ ለነፍሳችሁ እረፍት ስጧል። ነፍሳችሁ እረፍት ትፈልጋለች። ይህ እረፍት የሚገኘው ከውጠት አይደለም፣ በገንዘብ አይደለም። ጌታ ክርስቶስ በማመድ እውነተኛ የነፍስ ረፍት ይገኛል። የተወደዳችሁ ወንድሞች፣ የተወደዳችሁ አባቶች ክርስቶስ ለዘላለም ሕይወት ነው። ያለ ኢየሱስ ሕይወት የለም። ያለ ክርስቶስ ሕይወት የለም። የተከበራችሁ እህቶችና ወንድሞች ዛሬ ማለዳ ለነሳችሁ ድነት ክርስቶስ ያስፈልጋችኋል። ክርስቶስ ኢየሱስ ለዘላለም ሕይወት ነው። መዳን በሌላ በማንም የለም። ሰማይ የሰው ዘር ሁሉ ክርስቶስ ነው። ወዳጆች አጆች የአንድ ምስጢር ነገራችሁ። ሕይወት ያለ ክርስቶስ ድቅድቅ ጨለማ ነው። ከዚህ ከጨለማ ግዛት ወደ ብርሃን ውጡ። ክርስቶስ የሕይወት ብርሃን ነው። ኢየሱስ በመጽሐፍ ቅዱስ እንዲህ ብሏል፣ የሚያምንብኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ነው ያለው። ኢየሱስ ክርስቶስ በመጽሐፍ ቅዱስ ሂወቱ እንኳ ይነሳል ብሎ ከዚህ ሕይወት ባሻገር ወዳጆቼ፣ እንዳግም በሞት የሌለበት ህይወት ትካፈላላችሁ። መቼ? መድሃን ያለ ክርስቶስ በልባችሁ ሲነግስ። መድሃን ያለ ክርስቶስ ኢየሱስ የደርስ መድኒት ነው። ዳ መድኒቱ ቢጠቅማችሁ ሲውጡት ነው መንፈስ ቅዱስ ክርስቶስ በመንፈስ ቅዱስ በልባችሁ ሲያድር የዘላለም ህይወት እንዳላችሁ እንድቀኞች ሆናላችሁ። ክርስቶስ በመንፈስ ቅዱስ በልባችሁ ሲያድር የንጋት ብርሃን ይበራላችኋል። ክርስቶስ የማይጠፋ የንጋት ብርሃን ነው፣ እየጨመረ የሚበራ የህይወት ብርሃን ነው። ዛሬ ይህንን ብርሃን ይዛችሁ ወደ ቤት ተመለሱ። ክርስቶስ የህይወት ማሳ ነው። ክርስቶስ የኑሮ መላ ነው።